ጥበብን ያስተምራ ተውራት ወደ ንል ኢንጂልንም እንደዚሁ ተውራትንም ያስተምራል እያ ይነገራል ነቻለ እና ሰው ነው፣ ፍጡር ነው፣ መጽሐፍ ተሰጥቶ የተላከ መልእክተኛ ነው ብለን ነው እኛ ሙስሊሞች። ምነ እና እንደዚ ነው ጊዜ ሌላ ጥያቄ ነበረኝ። አሁን እስልምና መጀመሪያም ነበር የመጀመሪያ እምነት እስልምና ነው በሚል ሰዓት የመጀመሪ እስልምና ኢሳ ከመፈጠሩ በፊት አለ ነው የሚለው አይደል? ባናንተ በቁርአኑ ከኢሳን በፊት እስልምና አለ ነው የዛን ሰዓት። እሺ፣ እስልምና አለ ሰው ሲፈጠር ራሱ እስላም ሆነ ይፈጠራል ሲል እንዴት ነው ይሄ ነገር?

ቀስ ብዬ ላብራራለን ነው እሺ። መርሃባ እሺ። አሁን ምንድን ነው አንድ ሰው ሲፈጠር ሙስሊም ነው። አላህ ስብሃነ ተዓላ ይህንን ገልጿም በምዕራፍ ሰላሳ ከቁጥር ሰላሳ ላይ ወደ እውነት ዘንባይ ሆነ ፊትህላ ሃይማኖትን ቀጥ አድርግ ያለህን ፍጥረት መለወጥ የጋቸን አላ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዟት ያለህን ፍጥረት መለወጥ የለም ይህ ቀጥተኛው ሃይማኖት ግን ግን አብዛኙ ሰዎች አያቁም እያለ ይነገረን ስለዚህ የሰው ልጅ የተፈጠረው በእስልምና ላይ ነው እስልምና የተፈጥሮ ሃይማኖት ነው ስንል እዚህ ነው ለዚህ ነው ያለ መለተኛ ማለ ሰላት ሰላም በሀዲሳቸው ኩሉ መውሉዲን ሁሉም የተወለደ ሰው ይውለዱ አለፊቷ በእስልምና ሃይማኖት ላይ ሆኖ ነው የሚፈጠረው ፈአበዋሁ ቤተሰቦቹ ግን ይውሃውዳን ይሄ

ታላህ የበለጠ ደግሞ የተፈጥሮ መንከርን የሚነክር ማን ነው? ወነሕኑ ለሁ ዓቢዱን ለእርሱ ደግሞ ላ ሱብሐነሁ ወተዓላ ታዛዦች ነን አምላኪዎች ነን በሉ እያለ ይናገራል። አምላካችን ስለዚህ ነው። አሪፍ ነው። ሁለቱንም ተረድቻለሁኝ። የዛን ጊዜ ነብያችን ሙሐመድ ከመምጣታቸው በፊት እስልምና እስካለ ድረስ የዛን ጊዜ የእስልምና ሃይማኖት ወይም እንትን መሪ ማን ነው? በማን ነበር? እንዴት ነበር? እችም ብቻ አብራራ። ነቢያቶች ነበሩ። ነቢያቶች በየጊዜው ነቢያቶች ይላካሉ። አላህ ሱብሓነሁ ተዓላ በየህዝቡ ሁሉ ውስጥ መልእክተኛ እልክ ያለው ይላል፣ አምላካችን አላህ ሱብሓነሁ ተዓላ። ለምሳሌ በአዳም ጊዜ አዳም ነው መሪ የነበረው። አላህ ዐዘወጀል በሱረቱ ነሕል መራፍ 16 ላይ ምን ይላል መሰለህ? መራፍ 16 ከቁጥር ስንት ነበረ

ራሱ ላይ መልእክተኞች ሲመጡ ምንብን ብለው ነው ያስተማሩት? አኒ ያዕቡዱላ አላህን አምልኩ ወጅተኒ ቡጣውታትንም ደግሞ እራቁ ብሎ በማስተማር አላ ስብን ነቢያቶችን እንደላከ ይናገራል። እንደዚሁ በመራፍ አርባ ከቆጥ ሰባ ስምንት ላይም እንደዚሁ በተመሳሳይ ለቀደ አርሰልና ረሱልን በየህዝቡ ሙሉ ስጥ መልእክተኞችን ልከናን ይል ሚንቀብሊ ካንተ በፊት እያለ አምላካችን አላ ይናገራል። ስለዚህ ሁሉም ነቢያቶች ነቢያቶች ሲመጡ ምንድነ የሚያስተምሩት አንዱን አምላክ በብቸኝነት አምልኩ ከጣዖታት እራቁ እያሉ ይሰብኩ ነበር። እስልምናንም ሰብከዋል። አምላካችን አለ በጣም ብዙ ቦታዎች ላይ ይህንን ይናገራል። ለምሳሌ አዳም ነብይ ነው። ነቢይ እንደሆነ የአላህ መልክተኛ ዐለይሂ ሰላቱ ሰላም ተጠይቀው ያ ነቢይ ላህ አንተ ያላህ መልክተኛ ሆይ አንተ ነብዩላህ አደም ነብይ ነበረ ተብለው ሲጠየቁ አው ነብይ ነበረ፣ ነብይ ነበረ፣ ሙከለም ደግሞ አላህን በቀጥታ ያናገረ ነብይ ነበረ እያሉ ይናገራሉ ማለት ነው። ስለዚህ ነብይ ነበረ፣ መሪ ነበረ። ታዲያ እሱ ምንድን ነበረ የሚያስተምራቸው ሲባል ሰላት አሰጋገር፣ እሷ አላህ ስብሃነ ወተዓላ እንዴት እንደሚያመልኩት ይነግራቸው ነበር። ከዛ በኋላ እነ ኑህ፣ እነ ኢሳቅ፣ እነ አብርሃም፣ እነ ያዕቆብ ሁላቸውም ሲመጡ እስልምና የሚሰበኩት እስልምና ነው። ሲሰብኩ የነበር ሁሉም ነቢያቶች ማለት ትችላለህ። በኢሳ ጊዜ ኢሳ መሪያቸው ነበረ፣ በሙሳ ጊዜ ሙሳ መሪያቸው ነበረ፣ በአብርሃም ጊዜ አብርሃም መሪያቸው ነበረ። ጊዜ በሌሎች መሪያቸው በጊዜ የሚላከው ነብይ ነበረ አላህ። አሁን ግን መሪያችን ማነ ሲባል ያላህ መልክተኛ ሰላም ወይም ነብይ መሐመድ ናቸው። ምክንያቱም የመጨረሻና የምንድም ደሚያ ነብይ ተደርገው የተላኩት እሳቸው ስለሆኑ ማለት ነው። ይገብቶሃል? ሰምተኸኝ ነው። ሌሎችን አብራሪ አለው። እሺ ገብቶሃል ይሄ ወይስ ልጨምርልህ ልጨምርልህ ነው። ወገናችን ይሰማል። አይ ድምፅ ይበይዘው ታሰሪ ያላችሁ እሺ፣ በቃ ሌላ ጥያቄ ያለው መቀጠል ይችላል። ምናልባት እሱ አልተመቸኝም። ሌላ ጥያቄ ያለው ሳለ አስተናግጄ ጊዜ ነው ይመለሳለኝ አለ አብሽር። እሺ፣ ችግር የለውም። ሰላም አንሶኪያ

ለዛ እኮ ነው ብሎ አካረክሲ የበክሩ ልጅ እስማኤል ነው መጀመሪያ የተወለደው። ከአጋር እስማኤል መጀመሪያ የተወለደው የቃል ኪዳነስ አላህ፣ የቃል ኪዳንን የምትወደውን ልጅ ላስጠኛ ያለው ማንን ነው? እሱም ብቻ እስኪ አንድ ች የምትወደውን እስማኤል ነው። እሱም እስማኤል ነው። በነገራችን ላይ ከአጋር የተወለደው ልጅ ክርስቲያኑ እንደሚሉትኝ ይሄ የዝሙት ልጅ አይደለም። በፍጹም አይደለም። እንደዛ ብሎ የሚያስተምር ባይብል ላይ አንድ ቦታ የለም። በነገራችን ላይ ባይብል ላይ እንትና የዝሙት ልጅ ነው ማን ነው? እስማኤል የዝሙት ልጅ ነው የሚል ባይብል ላይ የለም። እንደውም ሚስት ተሆነው ዘንድ እንደዳራችው ነው ሳራ የሚያስቀምጠው ሳራ የአብርሃም እንደዳራችው፣ አጋር ደግሞ ሚስቱ እንደሆነች ነው የሚያስቀምጠው ባይብል ላይ ግልጽ ነው። ስለዚህ የቃል ኪዳኑ ልጅ መጀመሪያ ቃል ኪዳን ገብቶ የነበረው ለማረድ ቀጥታ እንትና ነበር ማን ነው?

ከዛ በኋላ ሊያርድ ሲል አላህ ሱብሃነሁ ወተዓላ በበግ ቀየረለት። እንደውም የአረፋ የምናርደው በሱ የእሱን ሱና ነው የምንከተለው፣ የአብርሃም ሱና ነው። አረፋ ላይ በግ እናርዳለን፣ ታስታውስ ከሆነ ማለት ነው። እና እንደዛ የምናደርገው በዛ ምክንያት ነው። እና ኢስማኤል ዐለይሂ ሰላም ነብይ ነው ሰውኑ። እንደገና ደግሞ እንደውም ባይብል ላይ ስትመለከት፣ እንደውም በብስራት እኮ ነው የተወለደው ነብይ። እንትን መልአክ መጥቶ ነው ያበሰራት። እንደውም የአጋርን መልአክ መጥቶ አብስሯትኝ ነው የተወለደው እንጂ ዝም ብሎ አይደለም። ስለዚህ ነብይ ነው። የቃል ኪዳኑ ልጅም እሱ ነው የባህር ልጅም የመጀመሪያ ልጅም ባይብልም ላይ ሆነ ቁርአን ላይ እሱ ነው የመጀመሪያ ልጅ እና ይሄ ነው። ባይብል ላይ ግን የሆነ የተቀየረ ነገር አለ። በነገራችን ላይ ባይብል ላይ ኢየሱስ ክርስቶስ ማን እንትና ይሄ ስታፈራ እንትና ኢስማኤልን ይሁን ለወደ አረባ ሀገር ስለሄደ ልክ እንደ ባህሪያ አድርገው ወይም ደግሞ የሱ ቃል ኪዳን ልጅ እንዳልሆነ አድርገው ስለው፣ እንደገና ደግሞ ይሄ ምንድን ነው የእስማኤልን ደግሞ ለቀይ ቃል ኪዳን ልጅ ብለው በጣም አምታት ተውታ ነዛ ላይ ልክ ይሄኛው ምንም እንደ እንደም ብዙ ህዝብ አደርግሃለው ምናምን ብሎ እንደም በጣም ብዙ ቃል ኪዳኖች ይገባለ ለእስማኤል ነው፣ ባይብልን ካነበባቸው ፍሬያማ ማደርግሃለሁ እጅግ አበዛሀለሁ እያለ ቃል ኪዳን ስገባለት የነበረው። ነገር ግን ያነኛውን ስትመለከቱ ግን ያኔ ያክል እንኳን አታገኙም። ግን ደግሞ እስራኤላውያን በሱ በኩል ስለመጡ በእስማኤል በኩል በኢሳቅ በኩል ስለመጡ እስራኤላውያን በጣም አይሁዶች ይህን እዚህ ላይ ቀይረዋል። ለዛም ነው አምላካችን አለ ስፓሆነታል፣ እናንተ የመጽሐፍ ሰዎች እውነቱን በውሸት ለምን ትቀላቅላላችሁ?